ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የዕለቱን የእኩለ ቀን ዜናችንን ይዘንላችሁ ቀርበናል። አርዕስተ ዜናዎቹን አስቀድመን እናስተዋውቃችኋለን። እስከ መጨረሻው አብራችሁን ቆየው። ታላቁን የአማራ ሕዝብ ለታላቅ ድል የምናበቃው በታላቅ እሳቤ እንጂ በቀበሌና በጎጥ ተወሽቀን አይደለም ሲል ታላቁ አርበኛ ተናግሯል። አማራን ለማዳን አማራዊ ሳቤና ኢትዮጵያዊ እይታ እንደሚያስፈልግ የተናገረው አርበኛ በመልእክቱ አክሎም ህዝባችን እየደገፈን ያለው ቀበሌ ውስጥ ተቀምጠን ቀረጥ እንድንሰበስብ አይደለም ብለዋል። ይህን የተናገረው አርበኛ ማን ነው? ለማን ነውስ የተናገረው? የሚለውን ከዜናችን ታገኙታላችሁ። የጉድ አገር ገንፎ እያደር ይፋጃል እንዲሉ የብልጽግናው ስርዓት ማል አዲስ አበባ ላይ ወደ ስምንት ቢሊዮን የሚገመት ገንዘብ ጠፋብኝ አፋልጉኝ እያለ ነው እያንዳንዱ ኢትዮጵያዊ 82 ሺ ብር ዕዳ እንዲሸከም ያደርገው የአብይ አህመድ አገዛዝ ትናንት ደግሞ ባንክ ውስጥ የተቀመጠ 8 ቢሊዮን ብር የሚገመት ንብረት ጠፍቶብኛልና ካለባችሁ ዕዳ ላይ ደምራችሁ አስሎት ብሏል። ከዳ ላይ ዕዳ ደምሩ የሚለው ብልጽግና አዲስ አበባ ላይ የዘረፈውን ገንዘብ አስመልክቶ አፉ በሉኝ ለማለት እየተንደረደረ መሆኑን ምንጮቻችን ገልጸዋል። ዝርዝር መረጃውን በዜናችን እናስደምጣችኋለን። ጄኔራሉ በተለመደው ባህሪያቸው ተመልሰዋል። ያለፈው ጦርነት እስር ቤት ገብቻ ምልጦኛልና ይደገምልኝ የሚሉት የሕወሓቱ ጄኔራል በእነ ደብረ ጽዮን ሊነገር የተፈለገው መልእክት በእሳቸው በኩል ተነግሯል። የጄኔራሉን መልእክትና የፖለቲካ ትንታኞቹን ሀሳቦች የተካተተበት ዜናችን ሰዓቱን ጠብቆ ይቀርብላችኋል። ተሰሙታላችሁ። ድርድሩ ከሸፈ፣ የትኛው ድርድርና ለምንስ ከሸፈ የሚለው በዜናችን የሚደመጥ ሌላው የሰዓቱ መረጃ ነው። ከአምስት ዓመት በፊት ግማሽ ሚሊየን መኖሪያ ቤት ገነባለሁ ብለው የነበሩትና የፊርማ ስነ ስርዓቱን ሳምንት ሙሉ በቴሌቪዥን ያስመለከቱን ወይዘሮ አዳነች የአዲስ አበባውን ግንባታ ትተው ሲሸልስ ውስጥ ታይተዋል ተብሏል። እሳቸውን ጨምሮ የብልጽግናው ደሴት ነዋሪዎች የምዕራብ አፍሪካዊቷን ደሴት ሲሸልስ ያጨናነቁበት መረጃ በአፍሪካ ሚዲያዎች ተጋልጧል። ተሰሙታላችሁ። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አካተን ያሰናዳነው የሰዓቱ መረጃችን ከዚህ ሰዓት ጀምሮ ለእናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም ቀበሌ ላይ ተቀምጠን ነጻ የምናወጣው አማራ የለም አርበኛ መከታው ማሞ የአማራ ህዝብ ከተደቀነበት የሉና ደጋም ሆነም ከተጫነው የውርደት ቀንበር ነጻ ሊወጣ የሚችለው አማራዊና ኢትዮጵያዊ ህሳብ ባላቸው ልጆቹ እንጂ በቀበሌና በጎጥ ተደብቆ በሚውል ፋኖ አይደለም ሲል አርበኛ መከታው ማሞ ተናገረም። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ ዋና አዛዥ አርበኛ መከታው ማሞ የዙ ክፍለ ጦሮች ከቀጠና ወደ ሌላ ቀጠና ሽግሽግ ካደረጉ በኋላ የውጊ አፈጻጸማቸውንና የማህበረሰብ አገልግሎት ተሳትፏቸውን አስመልክቶ ግምገማ በተደረገበት ወቅት ነው። ከአዲስ አበባ በቅርብ ርቀት በሚገኙ ወረዳዎች ታላላቅ ወታደራዊ ድሎችንና ተሻጋሪ የማህበረሰብ አገልግሎት ተግባራትን እየፈጸመ የሚገኙ የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በርካታ ወረዳዎችን ነጻ አውጥቶ የራሱን መዋቅር መትከል የቻለ ግዙፍ ህዝብ ነው። ዋና አዛዡ በንግግሩ የሰራዊት ማዕከላት በተደራጁበት ቀበሌና ወረዳ ላይ ብቻ ተወስነው መቀመጥ የለባቸውም። የሸዋ ጠቅላይ ግዛት እያንዳንዱ ኢንች መሬት የሁሉም ፋኖ መረገጫ ምድር ናት። ሁሉም ፋኖ እያንዳንዱን የአማራ ምድር ተራምዶ ካላለፈ አማራን ነፃ ሊያወጣ አይችልም። አማራን ነፃ ማውጣት የሚቻለው በአማራዊ ሰፊ አስተሳሰብ ነው ብሏል። አርበኛ መከታው ማሞ በዙ የመሐመድ ቢዮነኝ ኮር አጼ ዘርዐ ያዕቆብ ክፍለ ጦር ሰራዊት አባላት በምድብ ቦታቸው ተገኝቶ የውጊያ አፈጻጸማቸውን አስመልክቶ የምስጋና መርሃ ግብር ላይ በተገኘበት ወቅት በየቀበሌና ጎጣችን ቁጭ ብለን ነጻ የምናወጣው አማራ የለም ሲል ተናግሯል። አርበኛው የጦር መሃንዲስ መከተማሞ አክሎም ፋኖ መሬት ጠባቂ አይደለም፣ በደሙና በላቡ ጭቆና ላይ የሚገኘውን ወገኑን ነጻ እያወጣ ቀጠናው ላይ ለሚገኘው የአባት አርበኞች ጦርና ለጊዜያዊ መዋቅራችን እያስረከበ ወደፊት መጓዝ አለበት በማለት የፋኖን ተልዕኮ አስቀምጧል። የአማራ ህዝብ የተደቀነበት የሕልውና አደጋ እንደ ህዝብ አለመኖር ብቻ ሳይሆን አሻራውም መታሰቢያ እንዳይኖረው ታስቦበት እየተሰራ መሆኑን የገለጸው አርበኛ መከታው ለዚህ የሞት ደብዳቤ ለተጻፈበት ህዝብ የሞቱን ፊርማ መቅደድ የምንችለው እኛ ልጆቹንን ህዝባችንም እየደገፈንና ከጎናችን ቆሞ ከእኛ ጋር መከራውን እየከፈለ ያለው ነፃ እንድናወጣው እንጂ ቀበሌ ላይ እና ጎጥ ላይ ተቀምጠን ቀረጥ ስንሰበስብ እንድንውልለት አይደለም በማለት የአማራ ህዝብ ነፃነት የሚረጋገጠው ከቀበሌና ከጎጥ በሰፋ አስተሳሰብ መሆኑን አጽንኦት ሰጥቶ ተናግሯል። ወደ ተከታዩ መረጃችን ስናመራ ደግሞ ከንግድ ባንክ የተዘረፈው 7.7 ቢሊዮን ብር መዳረሻው ታወቀም። በአቶ አቤሳኖ የሚመራውና በብልጽግናው ሊቀመንበር ቀጥተኛ ትዕዛዝ የሚዘወረው ኢትዮጵያ ንግድ ባንክ ከ7.7 ቢሊዮን ብር በላይ ተዘርፏል። የባንኩ ገንዘብ በዚህ ደረጃ ሲዘረፍ በታሪኩ የመጀመሪያ መሆኑን የሚናገሩት የጣና ቴሌቪዥን የፋይናንስ ምንጮች፣ ካለፉት ሰባት ዓመታት ወዲህ የኢትዮጵያ ንግድ ባንክ ዝርፊያ ሲፈጸምበት ይህ የመጀመሪያው አይደለም፣ የገንዘቡ መጠን ከፍተኛ መሆኑ ግን ዝርፊያውን አስደንጋጭ አድርጎታል ብለዋል። የባንኩን መዘረፍ መረጃውን ለመጀመሪያ ጊዜ ያጋለጠው ኤምኤስ ሚዲያ ሲሆን፣ ሚዲያው በዘገባው በረቀቀ መንገድ የሁዲድ ባለሥልጣናት ተሳታፊ ሆነውበታል ብሏል። ድርጊቱ እንዴት ተፈጸመ? ለሚለው ጥያቄ ከባንኩ የውስጥ አዋቂዎች የተገኘው መረጃ የሚገልጸው የባንኩ ገንዘብ ከውስጥ አካውንቱ ወጪ እንዲሆን የተደረገው ግለሰቦችና ተቋማት በውጭ ሀገራትና በአገር ቤትም በሌላ አካውንት እንዲከፍቱ ይደረጋል። ከዚያም በግለሰቦች በተቋማትና በተለያዩ መንገድ ገንዘቡ እንዲተላለፍ ተደርጓል ብለዋል። ምንጮቻችን በዚህ ጉዳይ ተጨማሪ መረጃ ሲሰጡ ለዚህ የገንዘብ ዝውውር መሳለጥ ሲባልም የሆነ ቀን የባንኩ ሲስተም እንዳይሰራ ተደርጎ ከፍተኛ ገንዘብ ተዘረፈ የሚል ዜና ተሰራጭቶ ነበር። በወቅቱ ያ ክስተት የተፈጠረው የኛውን ወንጀል ለመደበቅ ነበር። ነገር ግን ሊቆጣጠሩት እንደማይችሉ ሲታወቅ ነው ቶሎ ብለው ሲስተሙን ያስተካከሉትና ዜናውን በስፋት እንዲሰራጭ የተደረገው በማለት ክስተቱን አጋልጠዋል። የብልጽግናው ሊቀመንበር በአዲስ አበባ ካሏቸው ስድስት የታወቁ ቢሮዎች መካከል አንደኛው አምባሳደር አካባቢ የሚገኘው የኢትዮጵያ ንግድ ባንክ ሕንፃ 43ኛ ወይም 42ኛ ፎቅ መሆኑ ይታወቃል። ይህም ማለት የንግድ ባንክ እያንዳንዱ እንቅስቃሴ በብልጽግና የፖለቲካ የደህንነትና የጸጥታ ተቋማት እይታ ውስጥ መሆኑን ያሳያል። ይህ መሆኑ ደግሞ የባንኩ የበላይ አመራሮችና የብልጽግናው ቁልፍ ሰዎች በተለይም የኦሮሚያ ክልል ባለሥልጣናትና የውዴድ ሹማምንት የቅንጅት ስራቸው የጠበቀ መሆኑን አመላካች ነው ሲሉ የጣና ቴሌቪዥን ምንጮች ተናግረዋል። በአሁናዊ የውጭ ምንዛሬ መጠን ሲሰላ ከ57 ሚሊዮን ዶላር በላይ ገንዘብ የተመዘበረው የኢትዮጵያ ንግድ ባንክ ለመሆኑ የተዘረፈው ገንዘብ ወደ እነማን አካውንት ሊተላለፍ እንደቻለ፣ ምንጮቻችን ሲናገሩ የተመረጡ ግለሰቦችና ተቋማት እጅ ገቢ ተደርጓል ብለዋል። መረጃውን ለመጀመሪያ ጊዜ ይፋ ያደረገው ኤምኤስ ሚዲያ ዝቅተኛ ዝውውር የተደረገው ለአንድ ግለሰብ 50 ሚሊዮን ብር ሲሆን ከፍተኛ ዝውውር የተደረገው ደግሞ አቶ እስራኤል ደገፋ በተባሉ የቀርጫነሽ ቡና ባለቤት ስም አራት ቢሊየን ብር ገቢ ሆኗል ሲል ገልጿል። ይህ ከፍተኛ የገንዘብ ዝርፊያ ጉዳይ ሚስጥራዊነቱ ተጠብቆ ቢቆይም ወደ ሚዲያ የሚወጣበት እድል መፈጠሩን ተከትሎ ፖሊስ ጉዳዩን እንዲይዘው ተደርጓል። በአሁኑ ሰዓትም የብልጽግናው ፌዴራል ፖሊስና የፋይናንስ ደህንነቱ ጉዳዩን እየተከታተሉት መሆኑን ምንጮቻችን ተናግረዋል። በዚህ የገንዘብ ዝርፊ 12 የኦህዴድ ብልጽግና ባለስልጣናት እጃቸው እንዳለበት ምንጮቻችን ገልጸው የግለሰቦቹን ስም በቅርቡ ይፋ እናደርጋለን ብለዋል። የክልሉ ባለሥልጣናት ወታደራዊ አዛዦች፣ የፓርቲው ቁንጮ ሰዎችና የባንኩ አመራሮች ስማቸው በቅሌት መዝገቡ ውስጥ መስፈሩን ምንጮቻችን አክለው ተናግረዋል። በዚህ ጉዳይ ተከታታይ ዘገባዎችን ይዘን የምንመለስ መሆኑን ከወዲሁ እያሳወቅን ወደ ሌሎች መረጃዎች እናመራለን። መረጃዎቻችን እንደቀጠሉ ናቸው። ጄኔራሉ ተመልሰዋል። አወዛጋቢውና ተንኳሹ የሕወሓት ጄኔራል በተለመደ የትንኮሳ ንግግራቸው መመለሳቸውን ትናንት ምሽት አረጋግጠዋል። የቀድሞው የሜቴክ ዋና ዳይሬክተር የነበሩትና በእስር ቤት እያለሁ ልጄን አብይ ይገድሎብኛል የሚሉት ጄኔራል ክንፈ ዳኛው ሕወሓትና የሻዕቢያ ግንኙነት እየሰመረ መምጣቱ ደስታ ፈጥሮላቸዋል። ከወታደራዊ ብቃታቸው ይልቅ የመካኒክነት ችሎታቸው የሚነገርላቸው አወዛጋቢው ጄኔራል ከሳምንታት በፊት በሰጡት ቃለ ምልልስ ላይ ኢትዮጵያ ለትግራይ ሸክም ሆናባታለች፣ ከሸዋ ጥገኝነት ያልተላቀቀች ትግራይን ለትውልድ ማውረስ የለብንም ማለታቸው የሚታወስ ሲሆን፣ ትናንት ምሽት ደግሞ ከሻቢያም ሆነ ከኤርትራ ጋር ለመገናኘት የሶስተኛ ወገን ፍቃድ አያስፈልገንም ሲሉ ተናግረዋል። በኦሮሞ ብልጽግናው ሊቀመንበር አብይ አህመድ ከብሔራዊ በዓልነት ወደ ተራ የወርቀንነት የተቀየረው ግንቦት ሃያ በትግራይ ክልል በብቸኝነት እየተከበረ ይገኛል። የትግራይ ክልል ጊዜያዊ አስተዳደርን ጨምሮ ሁሉም የሕወሓት ነባርና አዛውንቶች በዓሉን አስመልክቶ የተለመደ ተራሮችን ያንቀጠቀጠ ትውልድ ዲስኩራቸውን አሰምተዋል። ይህን የጦር አውርድ ዲስኩር ካስተላለፉ የሕወሓት ሰዎች መካከል በቅርቡ ወንድማቸውና የፍቅር አጋራቸው በብልጽግና ሊቀመንበር የታሰሩባቸው ወይዘሮ ፈትለ ወርቅ ገብረ እግዚአብሔር አንዷ ናቸው። ሞንጀር ሆኖ በንግግራቸው ግንቦት ሃያ ማለት ማንም እስከ አፍንጫው ቢታጠቅ ማሸነፍ እንደማይቀር ያሳየለት ነው ሲሉ፣ በጌታቸው ረዳ የወርቅ ሌባ ተብለው የተዘለፉት ጄኔራል ምግበይ፣ እኛ ጦረኛ ሳንሆን ጦረኛ እየተባልን ነው። ሊገጥመን የመጣውን ግን ልኩን እናሳየዋለን ብለዋል። ጄኔራል ክንፈዳኛው በበኩላቸው ትግራይ ከኤርትራ ጋር ለመገናኘት የሶስተኛ ወገን ፈቃድ አያስፈልጋትም ሲሉ ከመቀሌ ኤፍኤም ጋር ባደረጉት ቃለ ምልልስ ተናግረዋል። ጄኔራሉ ይህን የተናገሩት በክልል ደረጃ የሚገኝ መንግስታዊ መዋቅር ከሌላ ሀገር ጋር ግንኙነት ማድረግ ሕግ ስለሚፈቅድላቸው ወይም ይህን በመናገራቸው ወንጀል እንደሆነ ጠፍቷቸው አይደለም ሲሉ ተንታኞች ይናገራሉ። ትንታኞች አክለውም የጄኔራሉ ንግግር የኤርትራውን መንግስት አጋርነት ለመጨመር ሳይሆን የብልጽግናውን መንግስት ልብ ካለና ግጠመን ለማለት ነው ሲሉ ተናግረዋል። ጄኔራሉ የመጀመሪያው ጦርነት እስር ቤት ስለነበሩ ባለመሳተፋቸው የተቆጩ ይመስላሉ ያሉት ሌላው ተንታኝ በበኩላቸው ሕወሓትም ሰሜን እዝን ከመውጋቱ በፊት ከአማራ ይልቅ ሱዳኖች ይሻሉናል እያሉ ያዙ ይልቀቁኝ ይሉ ነበር በማለት የህዋትን የቀድሞ አንጋቾች የማይቀየር የጦር አውርድ መዝሙራቸውን አስታውሰዋል። ጄኔራል ክንፈ በቃለ ምልልሳቸው የደርግ መንግስት የወደቀው በኤርትራና በትግራይ ህዝቦች የጋራ ትግል ነው ሁለቱ ህዝቦች የማይበጠስ የጋራ ማንነትና የባህል ትስስር ያላቸው ህዝቦች ናቸው ያሉ ሲሆን የሁለቱ ህዝቦች ግንኙነት ለጊዜው የሻከረው አላስፈላጊ በሆነ ነገር ነው፣ አሁንም ሊስተካከል ይገባዋል ብለዋል። ከኤርትራ ጋርም ሆነ ከሻቢያ ጋር ለምናደርገው ግንኙነት የሶስተኛ ወገን ፈቃድ አያስፈልገንም በማለትም የክልል መንግስት መሆናቸውን በዘነጋ መልኩ ከሌላ ሀገር ጋር ግንኙነት ለማድረግ ማንም አይከለክለንም ሲሉ ተደምጠዋል። ሕወሓት ከዚህ በፊት የሚታወቀው የሌሎችን ኃይሎችን ግንኙነት መርህ አልባ ግንኙነት ማድረግ እያለ በማውገዝ ነበር። ከአዲስ አበባ ፈርጥጦ መቀሌ ከገባ በኋላ የፌዴራሊስት ኃይሎች እያለ የሚጠራቸውን አኩራፊና አክራሪ ብሔርተኞችን አበል እየከፈለ የሚያደርገውን ውይይት ግን አገርንና ህገ መንግስቱን ለመታደግ እና የፌዴራል ስርዓቱን ለመጠበቅ ብሎ ነበር የሚጠራው። ሁልጊዜም ቢሆን ከጊዜያዊ ጥቅሞ ጋር ብቻ ሂሳብ ሰርቶ የሚንቀሳቀሰው የትግራይ ህዝብ ነፃ አውጪ ግንባር ትዕነግ በተደጋጋሚ ጊዜ የኦህዲድን አገዛዝ የሚወቅሰው ሽመልስ አብዲሳን ጨምሮ የኦሮሚያ ክልል ባለስልጣናት ከጅቡቲ፣ ከኤርትራ፣ ከኬንያና ከደቡብ ሱዳን ጋር ግንኙነት እያደረጉ ነው፣ ይህ ደግሞ ህገ መንግስታዊ ስርዓቱን መጣስ ነው በማለት ነበር። የእሁድድ ብልጽግናው አገዛዝ ምንም አይነት የዲፕሎማሲም ሆነ የሥነ መንግስት ባህሪ እንደሌለው እንኳንስ ጤነኛው የኢትዮጵያ ህዝብ ይቅርና ራሱ እሁድድም የሚጠፋው አይደለም። ህወሃት ግን ተቺ ሆኖ እሁድድን በከሰሰበት መዝገብ ራሱ የወንጀሉ ፈጻሚ ሆኖ መቅረቡ ሁለቱ ድርጅቶች የአንድ ሳንቲም ሁለት ገጽታ ናቸው ያስብላቸዋል ሲሉ ተንታኞች ይናገራሉ። ሌላው ከዚህ የጄኔራል ክንፈ ንግግር ጋር በተገናኘ በተደጋጋሚ የሚነሳው ከዚህ በኋላ ትግራይ አገር ናት፣ ወልቃይትን፣ ጠለምትን፣ አበርገሌንና ራያን እስከ ወልዲያ መግቢያ ድረስ ከወሰድን ይበቃናል የሚል የቅድመ ግንጠላ ፕሮጀክታቸውን በአደባባይ እየገለጹ ይገኛሉ። ከአምስት ዓመት በፊት በዚህ ወቅትም አቶ ጌታቸው ረዳ መቀሌ ዩኒቨርሲቲ ላይ በተካሄደ የውይይት መድረክ ላይ ተገኝተው ከዚህ በኋላ ከፌዴራል መንግስቱ ጋር የምንገናኘው በኩል የአገርነት ሚዛን እንጂ የክልልና የፌዴራል መንግስትነት መልክ የለውም ከዚህ ሰዓት ጀምሮ ዲፋክቶ ስቴት ነን ማለታቸው አይዘነጋም። ያኔ ዲፋክቶ ስቴት ሆነናል ያሉት አቶ ጌታቸው ከአድዋ በረሃ ከወጡ በኋላ ግን አዲስ አበባ ሲገቡ ስምረትን ይዘው ገብተዋል። ከበረሃ የመውጣት ምኞታቸው የሰመረላቸው አቶ ጌታቸው ከስምረት ጋር ወደፊት ብለው መፈክራቸውን ጮክ አድርገው ሲያስተጋቡ የነ ደብረ ጽዮን ቡድን በበኩሉ ከደደቢት እስከ ናቅፋ እንከራተታለሁ እንጂ ከዚህ በኋላ ከሁዲድ ብልጽግና ጋር የምቆርሰው ዳቦ የለም ከቆረስኩም ከአማራ ርስት ላይ የተወሰኑ መሬቶችን ነው ብሎ እምበር ተጋደላይን ደመቅ አድርጎ ከፍቶ እየዘፈነ ነው። ከዚህ በፊት አለ ነገር እያለ በሕወሓት ወረራ ልቡ የተቃጠለና እንጀቱ ያረረ የነበረው ወገን በዚህ ሰዓት ግን የተወሰነ ክፍሉ የሕወሓትን እምበር ተጋደላይ የጦርነት ዘፈን በብሉቱዝ አገናኝቶ የሚያዳምጥ ጎረቤት ሆኖ የቀረበ ይመስላል። ይህን ወደፊት የምናየው ይሆናል። አሁናዊ የትግራይ ሁኔታ ሕወሓት ከሶስት ተከፍሏል። በክልሉ የሚገኙት ፓርቲዎችና ምሁራንም የተከፈለ አስተያየትና መግለጫ በመደርደር ላይ ናቸው። የታጣቂ ቡድኑ መሪዎችም ሆኑ ራሱ ታጣቂውም እርስ በርሱ ሊግባባ አልቻለም። ማን ነበር ትግራይ አርባ ነጋሪት ትሆናለች ያለው? በመጨረሻም ድርድሩ ለምን ከሸፈ? የብልጽግና አገዛዝ ከጤና ባለሙያዎች ጋር በበይነ መረብ የተዘጋጀ የቨርቹዋል ውይይት መጀመሩን በተከታታይ ዘግበን ነበር። ሆኖም ይህ ድርድር መክሸፉን የጤና ባለሙያዎች ማህበር ተደራዳሪ ቡድን አስታውቋል። የጤና ባለሙያዎች ተደራዳሪ ቡድን ድርድሩ የከሸፈበትን ምክንያት ለጣና ቴሌቪዥን በላከው መረጃ እንደገለጸው ከኛ ጋር ስለ ድርድር እየተነጋገርንና ጥያቄያቸውን በሂደት እንመልሳለን እያሉ እየተናገሩ በጎን ግን ሆስፒታሎቹን በደህንነት መስሪያ ቤት ሰራተኞች አስወርረዋል። የጤና ባለሙያዎችን አድራሻ እየፈለጉም ቤት ለቤት እየሄዱ ማሳደድና ማጥቃቱን ተያይዘውታል ብለዋል። በአንድ እጁ የእርቅና የሰላም መጽሐፍ የዘረጋው የብልጽግና አገዛዝ በሌላኛው እጁ ደግሞ በኬሚካል የተነከረ ሰይፍ ይዞ መግባቱ ድርድሩን እንዳይሳካ አድርጎታል የሚሉት የጤና ባለሙያዎቹ የስርዓቱ ባህሪ ችግሮችን በድርድር የመፍታት ልምድም ፍላጎትም አቅምም እንደሌለው ገልጸዋል። የብልጽግናው አገዛዝ ዛሬ አስረኛ ቀኑን በያዘው የሐኪሞች ንቅናቄ ከፍተኛ ስጋት ውስጥ መግባቱን ድርጊቶቹ አሳውቀዋል። ቀድሞ ባልተያዘ በጀትና ዕቅድ የመንግሥት ሠራተኞች የመኖሪያ ቤት ግንባታ ፕሮጀክት ይዤ መጥቻል ያለው ባሳለፍነው ሳምንት ነበር። ትናንት ደግሞ መምህራንን በነፃ የሚያክም ሆስፒታል ልገነባ ነው ሲል ሰማይ ዳቦ ነበር አይነት የሞኝ ተረት ይዞ መጥቷል። የዛሬ አምስት ዓመት ከአንድ የቦትስዋና ኮንትራክተር ጋር ግማሽ ሚሊዮን ቤቶችን በአምስት ዓመት ለመገንባት ተፈራረምኩ ብሎ ነበር። በወቅቱ በአዳነች አበቤና በኮንስትራክሽን ድርጅቱ መካከል ስምምነት ተደርሶበታል የተባለው የቤቶች ግንባታ ጉዳይ አሁን ላይ የውሃ ሽታ ሆኗል። ከዚህ ይልቅ ሲሸልስ በምትባለው የምዕራብ አፍሪካ ሀገር የብልጽግናው ባለስልጣናት የመኖሪያ ቤት ግዥ ሩጫ ላይ ናቸው። ትናንት ይፋ የሆነው የመምህራን መታከሚያ ሆስፒታል እንገነባለን የምትል ማዘናጊያ ዜናም ከላይ ከተጠቀሰው የግማሽ ሚሊዮን ቤቶች ግንባታ የውሸት ዜና ጋር የሚመሳሰል እንጂ መሬት ላይ የሚወርድ እንዳልሆነ የሚናገሩት የፖለቲካ ተንታኞች፣ የስርዓቱ ባህሪ ዛሬን እንዴት አልፋታለ የሚል ማደናገርና ማምታታት እንጂ ተጨባጭ የህዝብ አጀንዳም ሆነ የህዝብን ጥቅም አስቦ አይሰራም ብለዋል። የጤና ባለሙያዎች ያቀረቡትን የደሞዝ ጥያቄ መመለስ የከበደው የብልጽግናው ስርዓት በመቶ ቢሊዮን ብሮች መድቤ የቤት ግንባታና የሆስፒታል ግንባታ አካሄዳለሁ እያለ ነው። ይህ ደግሞ የዚሁ የተለመደ አምታቶ የማለፍ ስልት አካል መሆኑን ተንታኞች አክለው ገልጸዋል። የጤና ባለሙያዎች እና የአገዛዙ ድርድር የከሸፈው ከዚሁ የአገዛዙ ፍጥረተ ባህሪ ጋር የተገናኘ መሆኑንም ተንታኞቹ አስተያየታቸውን ሰጥተዋል። ይህን ተከትሎም የመምህራን ንቅናቄ ከትናንቱ ይልቅ ዛሬ የበለጠ አይሎ መነሳቱ ለጣና ቴሌቪዥን የደረሱት መረጃዎች አስታውቀዋል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች፣ ለሰዓቱ የተሰናዳው መረጃችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን።